ይሄንም መልእክት ለሀይሚዬ ነው የምናገረው፣ ነው የምር ነው። ቆይ ሀይሚዬ፣ አንቺ መቼ ነው እስቲ የምትነቂው? እኮ ግራ ምገባኝ ነገር እንዴ። መቼ ነው እስቲ እየተሰደብሽና እየተረገምሽ ስራ እየሰራሽ የምትኖሪው? ያልገባኝ ነገር እሱ ብቻ ነው። መቼ እስከ መቼ ነው እስቲ እንዴ? እስከ መቼ ነው ወደ ራስሽ የምትመለሺው? እንዴ፣ መቼ ነው እስቲ መቼ ነው ሀይሚዬ? በእውነቴ ነው የምልሽ እንዴ በአንቺ ሰው የተዘናና በአንቺ ሰው ስራ እየሰራ ዙሪያ ላይ ያሉ ሰው ሁሉ በአንቺ ቻናሉን እያሳደገ አንቺ ለምንድን ነው የሚታላቂሽው? ለምን? እንዴ እንደዜና ጥንቅር እንደዜና ስራ ጥንቅር ብሎ አይቀርም እንዴ አንቺ ላይ የተዛ ማለት ሄሚነች ሄሚነች እየተባለ የምትሰሪው ስራ ለምን ጥንቅር ብሎ አይቀርም እንዴ? ማቼ ነው የምትነቂው? በቃ እስቲ እያወቅሽን በቃ ታየው አንቺ ሲታለቅሽ እዚህ ጋር ምን ደስታ ዛው ስንት እንዳለ እያወቅሽ እ? አታለቅሽ ቢኝኔ እንዴ? የምር ነው። እርግጥ ባታለቅሽ ቢን ጠላትሽ ይለቀስ። እውነት አንቺ ለምን ታለቅሽ አለ? ካንቺ ፊት ማለት ነው። የምር ነው። ለደቂቅ እንኳን እንባ እንዲ ወዳን አንፈልግም እኛ ክርስቶስን ሀይሚዬ፣ የምር ነው የምልሽ። ለምን? ለምን ጠላት ቦታ ትሰጪያለሽ? እ? ሀይሚዬ ለምን ለምን እንደዚህ ነው ሲላል ጀማርሽ አላስረዳሽም፣ አይደል ነገሩ። ነገር ግን ለመተው በጣም ይከብዳል። አብሮ ያሳለፍሽ ሰውን አብሮ የበለሽን ሰው የን ለነገ ይሆነኛል ያልሽ ሰው እንደዛ ማለት ዝም ብለሽ ማለት ያረገው ነገሮችን ሳላበራራሽ ወይም ሳልነገርሽ ሲቃር በጣም ነው የሚከብደው። እሱ እሱ ግን ለነገር ፍቃደኛ አይደለም። አሁን ላይ አንቺ ጥፋተኛ ለማድረግ እየሞከረ ነው።

የፈለገ ነገር ያደርግ። ምንሽ ምን ነው ሚትነቂ? ሆነ ነቂ የምርኩ ነው። ሄሚ እንደዚህ አይነት ስራ አትሰሪ። ሁሌ የተሰደደ ሁሌ የተረጋገ ሚትሰሪ ስራ ጉዳይ የለም ያስለቅስሽ ነገር የለም። በቃ ገባሽ? ምን አገባሽ አንቺ ሁሌ የሚታለቅሽ ሆነ። በቃ እንደዚህ አትሁኚ። የምርኩ ነው አላትሽ እሺ፣ እንዴ እንዲደሰት ታደርጊ። ሲንተ ሲንተ ዘዋ ዳንስ ስትታለቅሽ፣ እሺ የሚደሰተው ሰው። ሰላም ወዳጆች፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ዘይ ደህና ነይ ያው ትንሽ ማለት ደህን ይየ ለማስተላለፍ ነው የመጣሁት። ምንድን ነው እኔ ዛሬ በጣም ተናድጄ ያለው ቤተሰብ እግዚአብሔር እንዴ እሱ ህፃን ልጅ አይደለም። ብሮኬ ገባችሁ? ምን እንደ ህይወቱ ለምን እንደሚፈጠር ምን እንደሚሆን ነገ፣ ሰውን ሲደባደብ፣ ሰውን ሲማታ ምን እንደሚፈጠር ምን እንደሚሆን ያቃል። ጠንቅቆ ገባሽ? ሄሚ፣ ጠንቅቆ ያቃል። ብሮኬ ህፃን ልጅ አይደለም። ገባሽ አይደል? 21 እድሜ ነው፣ 22 እድሜ ነው። ስለዚህ ለዚህ ልጅ ቢለሽ አንቺ 24 ጊዜ ለምን ካሳውቃ ተደባደብ ምናምን እንዴ፣ በቃ ተይው እንዴ፣ እሱ ህፃን ልጅ አይደለም። እራሱን ይወቅ። እስቲ አንዴ ያስብበት። ምንድነው ያረኩ ያለሁት ምንድነው መልካም ነገር ነው ወይ ብሎ ያስብ። እንደ ህጻን ልጅ ነው ታይ ሰው ከአንድ ለምን ምን አይነቱ ነው በናታችሁ? እሱ እህል ጥሮ ያ ወደ ኢትዮጵያ ለሰ ነው የኔታ አናሽ ወንድሜ ነበር። ተው ሲባል አይሰሙም፣ ተው ሲባል አይሰሙምና ዝም ብሎ ሰውጋ ካይል ሒዛ ልጆች ጋር ይደባደባል እና አደገና በራሱ ጊዜ ግን ከሰውጋ ሳውጋ ማደባደብ ሁሉ ነገር ተዋ ተቶ አሁን ላይ ግን አድጓል። ሶ አንድ ሰው ያድጋል፣ ይቀየራል፣ ራሱንም ይቀየራል። ይሄ ምንድነው ሁሉ ጊዜ ማደባደብ? ወይ ማና አነጋገር አይችልም። ዜሮ ነው እንዴ አንተ ሆዳም ቄስ ያስጠላ በሱ ምግና ደግሞ ይሄ ነገር ለማስረዳት ተው፣ እንደዚህ አትሆን፣ ህይወቴ ላይ ማይሆን ነገር አትፈጠር፣ አትናገሪ። የፈለገ ነገር ያድር። ምን ማልካም ነው ምልክ ይፉ ነው የሚለው አስቦ ወያሴ አቅዶ ማቅ ልጅ ነው። ጭንቅላት ማገናዘብ ይችላል እንዴ? ምን የሚያስለቅስሽ ነገር የለም። ሰውን ሲደባደብ ምን ነገ ህይወቱ ለምን እንደሚፈጠር እንደሚችል ያውቃል። ህፃን ልጅ አይደለም ብሩክ፣ ገባሽ? ህፃን ልጅ አይደለም ብሩክ እንዴ። ቆም ብሎ ማሳብ የሚችል ጭንቅላት ያለው ሰው ይመስለኛል፣ ሳስበው ጭንቅላቱ ያለው ይመስለኝ፣ ግን ቁመቱን ሲናዩ ጭንቅላት ያለው ሰው ይመስላል። ስለዚህ አንቺ ዝም በይ ስለ ልጅነሽንት፣ በቃ የምሩ እኮ ነው። ምን የሚያስለቅስሽ ነገር ደስ ብሎኛል ያለው ነገር ያድርግ። እንደ ተለምኖ ሚኖሩት ህይወት ሲጀመር እንደ ታፈቅዶና ተዋዶ ነው ምኖሩት። ስለዚህ ተይው በቃ። ምንድነው ይሄ ሁሌ ሁሌ የሚቀር ሁሌ ተዉ፣ ሁሌ ሰው ጋር ተደባደብ ሲባል፣ እሱ ግን ማደባደብ ወይ ነገር ነው የተፈጠረ ነገር ለሰው አያስረዳም። ኮታት ነው እንዴ ኮታት? እና ውዶቼ፣ ለማንኛውም እንደዚህ ቢሆን ይሄ ሼር ላይክ አድርጎ ላይክ እና ቤቴን ሰብስክራይብ ማድረግ እንዳይራሳ። መልካም ምሽት ይሁንላችሁ። በጣም በጣም ወዳችኋለሁ። የምርን ነው እኔ በጣም ተናድጄ ነበር ዛሬ። ልዩ ላይ ክርስቶስን እንደ ምንም የማቅ ህፃን ልጅ መሰለሽ እንዴ ልጁን ሲመጣ ዞር ብሎ ቀኙን ነገር ይ ማየት አለበት። ምን እያረኩ ነው? ምን ይፈጠራል ነገ ብሎ ይሄ ልጁስ በምን ምክንያት ማጣ የሚለው ነገር ማወቅ አለበት። እያወቀ ድል ማለት ልጁ ጋር ማይሆን ነገር የፈጠረው ህፃን ልጅ አይደለም እኮ ብሮ፣ ወይ ቤቢዬ ማታ የተወለደ ልጅ አይደለም። እሱን ታይለቴ አንቺ ራሱ ገና ህፃን ልጅ ነሽ። ማገናዘብ አይችልም እንደ እሱ ትላንትና ነው የተወለደው እሱ። ስለዚህ ባክሽታይ ወንደ አንድ ሰው ጭንቅላት የሌለ ደነዝ ሰዎችን እንዴት እየመከርሽ ታይያልሽ ታውያልሽ። አሁን ብሩክ በእውነት እውነት ሲነግራቸው ማለት ነው ወንዶች። ከዚህ በፊት ምንድነው ከዱሮ የነበሩ ጓደኞች ጋር በነበር ወይም ቢኖር አሁንም የብረ ነው እንደዚህ አይሆንም ነበር ይገመር

አታጋናዝም እንዴ? ምን እንደምታደርግ አታቅም እንዴ? ህፃን ያንዴ አንተ ሰውን ስትመታ ሰው ዝም ምን ይመስላል እንዴ? አንተ ማን አንተ እንዴ? ያላሙ ዲን ዲና ከንዴ ብራዘር ተረጋጋ እንጂ እንዴ! እጀግንነት ጀግንነት መስሎ የሚታይቀው ለ ተሳስታል። ምንም ጀግንነት አይደለም ሰው መጠብጠብ። ኦኬ ምን አይነቱ ነው?